አስደናቂ መልክዓ ምድሮች አሏት የበለጸገ ታሪክ ያላትና ከተፈጥሮ ጋር ጥልቅ የሆነ ትስስር ያለባት ምድረገነት የሆነች ሀገር ናት ብንል የእውነት ማጋነን አይሆንም። በሰሜን አውሮፓ በስካንዲኔቪያን ባህረ ገብ መሬት ላይ የተዘረጋች በአውሮፓ ውስጥ ካሉ ትልልቅ አገሮች አንዷ ነች። ስዊድን ትባላለች። በምዕራቡ በኩል ከኖርዌይ ጋር ትልቅና ረጅም የሆነን ድንበር ስትጋራ፣ በሰሜን ምስራቅ በኩል ደግሞ ከፊንላንድ ጋር ትገናኛለች። ስዊድን በምስራቃዊና ደቡባዊ የባህር ዳርቻዎችም በባልቲክ ባህርና ቦትኒያ ባህረ ስላጤ የተከበበች ናት። በደቡብ ምዕራብ በኩል የኦሬንሱ ድልድይ ስዊድንን ከዴንማርክ ጋር በመገናኘት ከተቀረው የአውሮፓ ሀገሩ ጋር ያገናኛታል ወደ 450,000 ገደማ ስኩዌር ኪ ሜ ስፋት ያላት ስዊድን በሰሜን አውሮፓ ከሚገኙት ግንባር ቀደም ትልቋ አምስተኛ ሀገር ነች የመልክዓ ምድሩ አቀማመጥ በሚያስደንቅ ሁኔታ አፍዝዞ የሚያስቀር ነው በደቡቡ ክፍል የሚገኙት ለጥ ያሉ የእርሻ መሬቶች ማለቂያ የሌላቸው ደኖችና በሰሜኖች ተዘረጉት ወጣ ገባ ተራሮችን መመልከት እውነትም ተፈጥሮ ለስዊድን አዳልታለች ያስብላል። ከአንድ መቶ ሺህ በላይ የሆኑ የሃይቆች ባለቤት መሆኗ እንደዚሁም በሺዎች የሚቆጠሩ ደሴቶችን መያዟ ውበቷን የበለጠ አድምቆታል። ፈጣሪ ስዊድንን ለተፈጥሮ አፍቃሪዎች ምድረገነት አድርጓታል ብንል የሚጋነን አይደለም። የተጨናነቀው ከተማዋ የስዊድንን ጂኦግራፊያዊ አቀማመጥ ኢኮኖሚና አኗኗሯን በመቅረጽ ረገድ ወሳኝ ሚና ይጫወታል። በዚህ ቪዲዮ ላይችን አስደናቂ ምድር ከታች እስከ ላይ የምንጎበኝ ይሆናል እናንተም ጓዛችሁን ሸክፋችሁ ተከተሉኝ። ስዊድን ሰፊ የመሬት አቀማመጥና ዘመናዊ ከተሞችን አቅፋ የያዘች አይን የማይጠግባት ማራኪ የሆነች ሀገር ነች። ይቺ ምድረገነት የመሰለች ሀገር ዛሬ ላይ ወደ 10.5 ሚሊዮን ገደማ ሰዎች መኖሪያ ነች። ስቶክሆልም ትባላለች። የስዊድን ሴንተር ስትሆን ወደ አንድ ሚሊዮን የሚጠጋ ህዝብ ያላት ትልቋ ከተማና የሀገሪቱ ዋና ከተማ ነች። በ14 ደሴቶች ላይ የተገነባቸው ስቶክሆልም የሚደንቅ ታሪክ ከዘመናዊ ህይወት ጋር የሚገናኝባት ቦታ ነች። የድሮ ቤተመንግስትና የሀገሪቱ ታሪካዊ ጎዳናዎች ከከፍተኛ የቴክኖሎጂ ህንፃዎችና ከተጨናነቁ የንግድ ማዕከላት ጋር መዋሃዳቸው ልዩ ውበትን አጎናጽፋታል። ስቶክሆልም የስዊድን ባህል የፖለቲካ እና ኢኮኖሚ ዋነኛ ማዕከል ነች። ጎተንበርግ ትባላለች። በስዊድን ከስቶክሆልም በመቀጠል ሁለተኛዋ ግዙፏ ከተማ ስትሆን ወደ ስድስት መቶ ሺህ ገደማ የሚሆኑ ሰዎችን በውስጥ አቅፋ እንደላቀ ይዛለች። ጎተንበርግ በኖርዲክ ክልል ውስጥ በጣም በተጨናነቀው ግዙፍ ወደብ እጅጉን ታዋቂ ነች። ይቺው መናገሻ የንግድና ኢንዱስትሪ መገኛ ብቻ አይደለችም። ከዚህም ባሻገር በሚያማምሩ ካፌዎች፣ የባህር ምግቦች ሬስቶራንቶችና አስደሳች በሆኑ የሙዚቃ ፌስቲቫሎች በገናናው ትታወቃለች። ይች ደግሞ ማልሞ የምትባል ሲሆን በስዊድን ከሚገኙት ግዙፍና ውብ ከተማዎች በሶስተኛ ደረጃነት ላይ ትገኛለች። ማልሞን ለማግኘት ወደ ደቡብ አቅጣጫ መጓዝ በቂ ነው። 362000 የሚጠጉ ሰዎች በሰላም የሚኖሩባት ሲሆን ወደ አውሮፓ መግቢያ በር ነች። ከዴንማርክ ጋር በአስደናቂ በኦረን ስድል ድልድይ አማካኝነት የምትገናኘው ማልሞ ከመላው ዓለም የመጡ ሰዎች የሚኖሩባት፣ ሰርተው የሚለወጡባት፣ ልዩ ልዩ ማህበረሰብ የሚገኝባት፣ ተቻችለውም የሚኖሩባት ከተማ ነች። በዘመናዊ አርኪቴክቸርና አረንጓዴ ፓርኮች የተከበበች እንደመሆኗ ማልሞ የስዊድንን ወደፊት ህይወት ትወክላለች። የስቶኮልም ታሪካዊ ጎዳናዎች እስከ ጎተንበርግ የኢንዱስትሪ ኃይልና የማልሞን አፍዝዞ የሚያስቀር ዘመናዊ ውበትን መቃኘት እውነት ዓለም ውስጥ ነኙ የማስባሉ አይቀሬ ነው። ስዊድን ጥልቅ ወጎችን የበለጸጋ ባህልንና ተፈጥሮን የምትወድ ሀገር ነች። ከአስደሳች ብሎም ለሌሎች አስቅኝ በዓላት ጀምሮ እስከ ዕለታዊ ልማዶች የበለጸገች ናት። የተወሰኑ የስዊድንን ባህል ልዩ የሚያደርጉትን ባህልና ልምዶች በትንሹ እናስቃኛችሁ። ሚድ ሰመር ዘ ቢገስት ሴሌብሬሽን ወይም የበጋው አጋማሽ ትልቁ በዓል እንደ ማለት ሲሆን በስዊድን ውስጥ በጣም አስፈላጊ ከሆኑት በዓላት መካከል አንዱ በጁን ወር የሚከበረው ሚድ ሰመር ወቅት ሲሆን ቀኑ የሚረዝምበት፣ ፀሐይ ራሱ ለመግባት የምትዘገይበት የሆነ ቀን ነው። ሰዎች ከቤት ውጭ ተሰብስበው አንድን ምሰሶው በአበቦች ያጌጡና በዙሪያው ይጨፍራሉ። በእለቱ የስዊድን ባህላዊ ዘፈኖች ይቀወጣሉ፣ የተለያዩ የአገሪቱ ጣፋጭ ምግቦች ይደገሳሉ። በአጭሩ ይህ ወቅት የበጋውን ውበት የሚያመለክት በስዊድናውያን ልዩ ትኩረት የሚሰጠው የደስታ ጊዜ ነው። ሁለተኛው ፊካ ሲሆን የስዊድን የእረፍት ቡና ሰዓት ሲሆን ፊካ በመባል ይታወቃል። በስዊድን ውስጥ የቡና እረፍት መውሰድ ቡና ከመጠጣት በላይ ቦታ የሚሰጠው ባህል ነው። ይህም ፊካ ይባላል። ድካምን ለመቀነስ ለመዝናናትና ከጓደኞቹ ወይም ከሥራ ባልደረቦች ጋር በአንድ ላይ ለመደሰት የሚመድቡት ጊዜ ነው። ሞቅ ባለ ቡናና ካኔቦል ወይም ቀረፋ ዳቦ ይዘው ስዊድናውያን ቢዜ የሆኑባቸውን ጊዜያት በማሰብቀናቸውን እረፍት ያደርጋሉ። ፊካ ስለ ማኅበራዊ ግንኙነት ጓደኝነትና በሕይወት ውስጥ በጥቃቅን ነገሮች ስለ መደሰት የሚያስተምር ነው። ሌላኛው የሉሲያ ቀን ሲሆን ይህ የስዊድናውያን የብርሃን በዓል ነው። በስዊድን ዲሰምበር ወር በጨለማና በቅዝቃዜ የተሞላ ነው። ነገር ግን የሉሲያ ቀን ይህን ሁሉ አስወግዱ የብርሃንና የሙቀት አየርን ያላብሳል። በዚህ ልዩ ቀን ወጣት ልጃገረዶች አጫጭር ቀሚሶችን ይለብሳሉ። እናም አንዷ በራሷ ላይ የሻማ አክሊ ለብሳ እንደ ሉሲያ ትመረጣለች። ውብ ዘፈኖችን እየዘፈነችና ሉሴ ካተር የሚባሉ የሻፍሮን ክብ ኬኮችን ይዛ ሰልፍ ትመራለች። ይህ በዓል በረጅሙ የክረምት ምሽቶች ውስጥ ተስፋንና ብርሃንን እንደሚያመለክት በነዋሪዎቹ ዘንድ ይታመናል። የክራይፊሽ ፓርቲ ሌላኛው የበጋው ባህላቸው ነው። በነሐሴ ወር ውስጥ ስዊድናውያን የበጋውን መጨረሻ በክራይፊሽ ፓርቲ ያከብራሉ። አስተቅኝ ኮፊታዎችን ለብሰው ጓደኞችና ቤተሰቦች ከቤት ውጭ ይሰባሰባሉ፣ ክራይፊሽም ይበላሉ። እንደዚሁም ባህላዊ ዘፈኖችንም በመጠጥ ታጅበው ይዘምራሉ። ይህ በዓል ስዊድናውያን በየአመቱ በጉጉት የሚጠብቁት አስደሳችና እነሱ ዘንድ ህያው የሆነ ወግ ነው። I hosted a Swedish crayfish party and here's everything we ate. I'd never heard of a crayfish party or a kräftskiva before moving to Sweden. ሌላኛው ስዊድናውያን ዲዛይኖቻቸው ቀለል ያሉና በዓለም አቀፍ ቁና ነተረፉ ናቸው። ስዊድን በቀላልና ምቹ በሆኑ የንድፍ ችሎቷ ትታወቃለች። እንደ ኢኬያ ያሉ ብራንዶች የስዊድንን ዘይቤላ ዓለም አስተዋውቀዋል። የቤት ዕቃዎች ፋሽን፣ ወይም ቴክኖሎጂ ነክ ውጤቶችን በቀላሉ ማምረታቸው ስዊድናውያን ህይወትን ቀላልና የብልጣ አስደሳች ለማድረግ ያላቸውን ትጋት የሚያሳይ ሲሆን ዛሬ ላይ ለዚህም ዓለም ቀዳሚ ምስክር ነው። ስዊድናዊ ያለ ተረጋጋ ለውጥና ለተፈጥሮ ያላቸው ፍቅር የሚያስቀና ነው። ተፈጥሮን የበለጠ ውብ በማድረግ ለትውልድ ለማስተላለፍ ያላቸው ቁርጠኝነት የሚደንቅ ነው። በአጠቃላይ ስዊድናዊ ያለ ተፈጥሮ ጥልቅ ፍቅር ያላቸው ሲሆን፣ የስዊድን ባህል ከአስደሳች ብሎም አስቂ በዓላት እስከ እለታዊ ወጎች ፍጹም የአከባበር ቀላልነት ያለውና ከተፈጥሮ ጋር ያለውን ጥልቅ ትስስር የሚያሳይ ነው። ስዊድን የፈጠራ የኢንዱስትሪና የዓለም አቀፍ ንግድ ሀገር ነች። ኢኮኖሚዋ ጠንካራ ሚዛናዊና በዘመናዊ ቴክኖሎጂ እና በተፈጥሮ ሀብት ላይ የተገነባ ነው። ስዊድን ኢኮኖሚዋ የዋዠቀ ሳይሆን ሚዛናዊ ነው። ስዊድን ቅይጥ ኢኮኖሚ ኢኮኖሚን የምትከተል ሲሆን ይህም ማለት የነጻ ገበያ ንግድን ከጠንካራ ማህበራዊ ደህንነት ጋር አጣምራለች። ይህ ስርዓት ሰዎች ከፍተኛ የኑሮ ደረጃ፣ ነጻ የጤና እንክብካቤ፣ ትምህርትና ሌሎች ማህበራዊ ጥቅሞችን እንዲያገኙ ያረጋግጣል። በተመሳሳይ ጊዜ ስዊድን ብዙ ትላልቅ ኩባንያዎችና የዓለም ብራንዶች መገኛ ስትሆን ይህም በዓለም ኢኮኖሚ ውስጥ ቁልፍ ተዋናይ እያደርጋታል። የኢንዱስትሪ ውሳቤ በስዊድን ላይ የበቀለ ይመስላል። ስዊድን ከፍተኛ ጥራት ባለው ምህንድስና ትታወቃለች። ቮልቮና ስካኒያ ዓለም አቀፍ ደረጃቸውን የጠበቁ መኪኖችንና ጥራት ያላቸውን የጭነት መኪናዎችን ያመርታሉ። በመላው ሀገሪቱ ያሉ ፋብሪካዎችና ኢንዱስትሪዎች ከማሽን እስከ የላቀ ቴክኖሎጂ ሁሉንም ነገር በተቀላጠፈ መንገድ ይፈጥራሉ። ስዊድን በደንና የወረቀት ኢንዱስትሪ ምርቃ የተጓዘች ሀገር ነች። ስዊድን ጥቅጥቅ ባሉ ደኖች የተሸፈነች ሲሆን ይህ የተፈጥሮ ሀብት በኢኮኖሚ ውስጥ ትልቅ ሚናን ይጫወታል። ሀገሪቱ የእንጨት፣ የወረቀትና የቤት ዕቃዎች ዋነኛ አምራች ነች። በቀላልና በሚያማምሩ የቤት ዕቃዎች የሚታወቀው ታዋቂው የኢኬያ ምርት ስዊድን ደኖቿን ወደ ዓለም አቀፋዊ የንግድ ስራ በስኬት እንዴት እንደምትቀይር ትልቅ ማሳያ ምሳሌ ነው። ስዊድን በቴክኖሎጂና በዲጂታል ዓለም ፈጠራ መሪ እንደመሆኗ እንደ ስፖቲፋይ እና ሞጃንግ ያሉ ኩባንያዎቹ ልደታቸው ከዚሁ ከስዊድን ነው። ስዊድን አዳዲስ የቴክኖሎጂ ኩባንያዎች እድገታቸውን በሚቀጥሉበት ጊዜ በጠንካራ አጀማመርና አጨራረስ ባህሏም ትታወቃለች። በቀላሉ መጀመርንም መጨረስንም ታውቅበታለች። ስዊድን በህክምናና የምርምር ዘርፍም የመጨረሻ ደረጃ ላይ ከደረሰች ከረምረም ብላለች። ሀገሪቱ በዓለም ዙሪያ ህይወትን የሚያሻሽሉ አዳዲስ መድኃኒቶችንና የህክምና ቴክኖሎጂዎችን ለማዳበር የሚረዱ አንዳንድ የዓለማችን ታዋቂ የፋርማሲውቲካል እና የባዮቲክ ኩባንያዎች ያሏት ስትሆን እንደ አስትራዜኒካ ያሉ አንጋፋ ዓለም አቀፍ ካምፓኒዎችን ይዛለች። ስለ አስትራዜኒካ ምንነት ብዙም ባንነግራችሁ በብሪቲሽ እና ስዊድን አማካኝነት በ1999 የተመሰረተ ሲሆን ዓለም አቀፍ የባዮፋርማሲውቲካል ካምፓኒ እንደመሆኑ በአመት 14 ቢሊዮን ገደማ ታብሌቶችን በማምረት ከመቶ በላይ ለሆኑ አገራቶች ያሰራጫል። ይ 60 ሪ ስዊድን በዓለም ላይ ለበለጸገ የአረንጓዴ አካባቢ ጥበቃ ተስማሚ ከሆኑ አገሮች አንዷ ነች። በንፋስ በፀሐይና በውሃ ኃይል ጨምሮ በታዳሽ ኃይል ላይ ብዙ ኢንቨስቲ የምታደርገ ሀገር ስትሆን ግቡም ዓለምን በአረንጓዴ ፈጠራ በመምራት ከቆሻሻ አካባቢ ነጻ ከሆኑ የመጀመሪያ ሀገራት መካከል አንዷ መሆን ነው። ስዊድን ከውጭ ከምታስገባው በላይ ብዙ ዕቃዎችን ወደ ውጭ ትልካለች። ይህም በንግድ ትርፋማ ሀገር ያደርጋታል። ዋና ዋና የንግድ አጋሮቿ ጀርመን፣ ኖርዌይ፣ ፊንላንድ፣ አሜሪካና እንግሊዝን ያካትታሉ። ይህ ጠንካራ ዓለም አቀፍ ግንኙነት የስዊድንን ኢኮኖሚ የተረጋጋና ስኬታማ ሆኖ እንዲቆይ አድርጎታል። የስዊድን ኢኮኖሚ ፍጹም በኢንዱስትሪ በፈጠራና በዘላቂነት ሚክስድ ወይም ቅይጥ የሆነ ነው። በቴክኖሎጂ በአረንጓዴ አካባቢና ከፍተኛ ጥራት ባለው ምርት ላይ በማተኮር ስዊድን በንግድና ልማት ዓለም አቀፍ መሪ ሆና ቀጥላለች። ስዊድን ልዩና አስደሳች የሆነ የአስተዳደር ዘይቤ ያላት ሀገር ነች። የምትከተለው ዲሞክራሲያ ያለው ህገ መንግስታዊ ንጉሳዊ ስርዓት ነው። ይህ ማለት ስዊድን ንጉስ ወይም ንግስት ሲኖራት፣ የእነሱ ሚና ኃይል ላይ ከማተኮር ይልቅ ትውፊት ላይ ያተኮረ ነው። በስዊድን ውስጥ እውነተኛው ኃይል ያለው ከህዝቡ ጋር ነው። የስዊድን ፓርላማ የሆነው ሪክስ ዳግ በመባል የሚታወቅ ሲሆን በዜጎች ምርጫ የሚመረጡ 349 አባላትን ያቀፈ ነው። እነዚህ ተወካዮች ህዝባቸውን ሊመጥን የሚችል ህጎችን ያዘጋጃሉ፣ ግብሮች እንዴት እንደሚሰሉ ይወስናሉ። እንደዚሁም በመላ አገሪቱ ላይ ተጽዕኖ በሚያሳድሩ አስፈላጊ ውሳኔዎች ላይ ይሳተፋሉ። በሪክስ ዳጋ አማካኝነት የተመረጠው ጠቅላይ ሚኒስትር ይሆናል። ጠቅላይ ሚኒስትሩ የተለያዩ ጉዳዮችን ማለትም ጤናን ትምህርትንና የመከላከያን ሠራዊት ተቆጣጣሪ የሆኑትን የሚኒስትሮች ስብስብ የሆነውን ካቢኔን ይመራል። ንጉሡን ወይም ንግሥቲቱን በተመለከተ የእነሱ ዋነኛ ሚና በዋናነት ሴሪሞኒያ ላይ ያተኮረ ነው። ይኸውም አስፈላጊ በሆኑ ዝግጅቶች፣ ኢቨንቶች ላይ የሚሳተፉ ሲሆን ስዊድንን በዓለም ላይ ወክለው ይቀርባሉ። እዚህ ጋር ልብ ማለት ያለባችሁ ነገር የሀገሪቱን ወደፊት ሁኔታ በሚመለከት ውሳኔዎችን በሚወስኑበት ጊዜ ህዝቡንና የተመረጡ ባለሥልጣናትን ያማከለ ነው። በዚህ መንገድ የስዊድን መንግስት የዲሞክራሲ ጥንካሬን ከታሪክና ባህል ጋር በማጣመር የህዝብ ድምጽ ጊዜ እንዲሰማ ያደርጋል። ይህም በአገሪቱ ላይ ግጭትና ንትርክ እንዳይኖር አድርጓል። ስዊድን ከደቡቡ ወደ ሰሜን ስንጓዝ የአየር ሁኔታዋ የሚቀያየርባት ወቅቶች የሚፈራረቁባት ምድር ነች። በደቡቡ ክፍል እንደ ማልሞ ያሉ ከተሞች መለስተኛ የአየር ፀባይ ያላቸው ናቸው። ክረምቱ ቀዝቃዛ ቢሆንም ያን ያክል ድንበር ያለፈ ግን አይደለም። በጋው ደግሞ ሞቃትና አስደሳች የሆነ ነው። ወቅቱ ለረጅም ጊዜ የሚቆይ ባይሆንም በረዶዎችን ማየት የተለመደ ነው። እንደውም የሚደንቀው ነገር ቢኖር ከበረዶ የተለያዩ ሆቴሎችን መገንባት መቻላቸው ነው። በስዊድን ማዕከላዊ ስቶክሆልም ከተማ ክረምቱ ቀዝቀዝ ያለ ሲሆን፣ በረዶውን በዛው ልክ ጠንከር ያለ ነው። በሩቅ ሰሜን ክረምቱ ጠንከር ያለና በበረዶ የተ የተሸፈነ ነው። በረዶ መሬቱን ለብዙ ወራት ይሸፍናል። ግን እዚህ አንድ አስደናቂ ነገር አለ። የሰሜኑ ብርሃኖች በሰማዩ ላይ ያበራሉ። በሌላ በኩል ክረምቶች አጭር ናቸው፣ ነገር ግን ልዩ ናቸው። ይህ የእኩለ ሌሊት ፀሐይ ምድር ነው። ፀሐይ ለሳምንታት ሳትጠልቅ እኩለ ሌሊት ላይ እንኳን ሰማዩን ብሩህ ታደርገዋለች። የስዊድን የአየር ንብረት የሙቀትና የቅዝቃዜ መጠን ልኬት ብቻ አይደለም፣ ስለ ውበትም የሚያስወራ ነው። በክረምት ቀኖቹ አጫጭር ናቸው፣ እናም በሩቅ ሰሜን ላይ ፀሐይ ለሳምንታት ሙሉ በሙሉ በሚባል ደረጃ አትወጣም። ነገር ግን በበጋ ወቅት የቀኑ ብርሃን ለ24 ሰዓታት ያህል ይቆያል፣ ይህም ለሰዎች በተፈጥሮ ለመደሰት ማለቂያ የሌለውን ጊዜ ይሰጣቸዋል። ከበረዶ ክረምት እስከ ብሩህ የበጋ ወቅት የስዊድን የአየር ንብረት ባህሏን፣ ወጎቿንና ኗኗሯን ይቀርጻሉ። ወቅቱ ምንም ይሁን ምን ስዊድን ሁልጊዜ በውበትና በመደነቅ የተሞላች ምድር ናት። ስዊድን የበለጸገ ቋንቋ ያላት ሀገር ናት። ስዊድንኛ ኦፊስ ላይ ቋንቋ ቢሆንም የሀገሪቱን ልዩ ልዩ ባህልና ታሪክ የሚያንጸባርቁ ብዙ ቋንቋዎች ይነገራሉ። በመጀመሪያ ደረጃ ስዊድንኛ በስዊድን ውስጥ ያለ ሁሉም ሰው የሚናገረው ቋንቋ ነው ማለት ይቻላል። በስዊድንኛ ቋንቋ በትምህርት ቤቶች፣ በመንግስትና በዕለት ተዕለት ህይወት ውስጥ ጥቅም ላይ ይውላል። ስዊድንኛ የሚናገሩ ከሆነ በስዊድን ውስጥ በማንኛውም ቦታ በቀላሉ መንቀሳቀስ ይችላሉ። ግን ብቻ አይደለም። ፌኒሽ በብዙ ሰዎች በተለይም በሰሜናዊ የአገሪቱ ክፍሎች ይነገራል። በስዊድንና እና በፊንላንድ መካከል ባለው ታሪካዊ ትስስር ምክንያት የቋንቋ በአይነቱ ልዩ በሆነ ድምፅ ለብዙ መቶ ዓመታት የስዊድን አካል ሆኖ ቆይቷል። ሩቅ ሰሜናዊ ክፍል ላይ ከፊንላንድ ጋር በቅርበት የሚዛመድ ነገር ግን የስዊድን ዘዬ ቋንቋ የሆነው ሜያንክሊን ቋንቋ ይነገራል። ይህ ቋንቋ የራሳቸው ልዩ ባህልና ወጎች ባላቸው የቶርን ሸለቆ ነዋሪዎች ይነገራል። በሰሜን በኩል ሀገር በቀል የሆኑት የሳሚ ቋንቋዎች በሳሚ ህዝቦች ይነገራሉ። እነዚህ ቋንቋዎች ለዘመናት የኖሩና ከሰሜኑ ክልሎች መሬትና ባህል ጋር ጥልቅ ትስስር ያላቸው ናቸው። እንደዚሁም በስዊድን ውስጥ በሮማኒ ሰዎች የሚነገር ሮማኒ የተሰኘው ሌላኛው የሚነገር ቋንቋ ነው። ይህ ቋንቋ ከደቡብ እስያ የመጣ ቋንቋ እንደሆነም ይነገራል። ምንም እንኳን አሁን ላይ ባይነገርም በአይሁድ ማህበረሰብ የሚነገር ዩዲሽ ቋንቋ ሌላው የስዊድን ታሪክ አካል የሆነ ቋንቋ ነው። መስማት ለተሳናቸው ማህበረሰብ የስዊድን የምልክት ቋንቋ በሰፊው ጥቅም ላይ ይውላል። ይህ የምልክት ቋንቋ አንድ ኦፊስ ላይ ቋንቋም ይታወቃል። የራሱ ልዩ ሰዋ ሰውና የቃላት አገባብም ያለው ነው። በመጨረሻም በዛሬዋ ታላቋ ስዊድን ውስጥ እንደ አረብኛ፣ ሶማሊኛና ኩርድኛ ያሉ ብዙ የስደተኛ ቋንቋዎች ይነገራሉ። እነዚህ ቋንቋዎች ለስዊድን ባህል አዲስ ብልጽግና ሊያመጡ እንደሚችሉ ምንም ጥርጥር የለውም። የስዊድን በርካታ ቋንቋዎች፣ እያንዳንዱ ቋንቋ ታሪክን የሚናገርበትና የሀገሪቱን ማንነት የሚጨምርበት የብዝሃነቷ ውብ ነጸብራቅ ነው። ትምህርት የስዊድን የስኬት መሰረት ሲሆን አገሪቷ ለሁሉም ፍትሃዊ እድሎች መሰጠት እንዳለበት ታምናለች። በስዊድን እያንዳንዱ ልጅ ጥራት ያለው ትምህርት በነጻ ማግኘት ይችላል። የስዊድን ትምህርት ስርዓት እንዴት እንደሚሰራ ጥር አርገን እንንገራችሁ። በስዊድን ውስጥ ትምህርት የሚጀመረው ቀደም ብሎ ነው። ከአንድ አመት ጀምሮ ያሉ ልጆች ፎርስኮላ ወይም ቅድመ ትምህርት ቤት መከታተል ይጀምራሉ። ይህ ቦታ ልጆች በጨዋታ የሚማሩበትና በትምህርት ቤት የሚዘጋጁበት ቦታ ነው። በስድስት ዓመታቸው ልጆች ወደ ፎርስኮሌ ክላስ የትምህርት ቤት ህይወት እንዲላመዱ የሚረዳቸው የመሰናዶ ክፍል ይገባሉ። ከዚያም በሰባት ዓመታቸው ዘጠኝ ዓመት የሚቆይ የግዴታ ትምህርት ይጀምራሉ። የትምህርት ቤቱ ስርዓት በሶስት ደረጃዎች የተከፋፈለ ሲሆን ለግስታዴት ከአንደኛ እስከ ሶስተኛ ክፍል የመጀመሪያ ደረጃ ትምህርት ቤት፣ ሜላንስታዴት ከአራተኛ እስከ ስድስተኛ ክፍል መካከለኛ ደረጃ ትምህርት ቤት እና ኦግስታዴት ከሰባተኛ እስከ ዘጠነኛ ክፍል ዝቅተኛ ሁለተኛ ደረጃ ትምህርት ቤት ሲሆን፣ እዚህ ተማሪዎች ሂሳብን፣ ሳይንስን፣ ቋንቋዎችንና ስነ ጥበባትንና ሌሎችንም ያጠናሉ። ሁሉም በንቃት እንዲያስቡና ራሳቸውን ችለው እንዲሰሩ እየተበረታቱ ትምህርታቸውን በዘመነ መልኩ ይከታተላሉ። የዘጠኝ ዓመት ትምህርትን ከጨረሱ በኋላ አብዛኛዎቹ ተማሪዎች ወደ ጂምናይዝም ወይም ከፍተኛ ሁለተኛ ደረጃ ትምህርት ቤት ይሄዳሉ። ይህ ለሶስት ዓመት የሚቆይ ሲሆን የተለያዩ ፕሮግራሞችን ያቀርባል። ከእነሱም ውስጥ ወደ ዩኒቨርሲቲ ለመግባት ለሚፈልጉ የአካዳሚክ እውቀቶችን፣ ሙያ መማር ለሚፈልጉና ቶሎ ወደ ስራው ዓለም መቀላቀል ለሚፈልጉ ተማሪዎች የሙያ ዘርፎችን ያቀርባል። ወደ ጂምናይዝም ለመግባት ተማሪዎች እንደ የስዊድን ቋንቋ፣ እንግሊዝኛና ሂሳብ ያሉ ዋና ዋና ትምህርቶችን ማለፍ አለባቸው። ስዊድን የሚከተሉትን ጨምሮ የአንዳንድ ዓለም አቀፍ ከፍተኛ ዩኒቨርሲቲዎችን መኖሪያ ነች። ላንድ ዩኒቨርሲቲ፣ ኡብሳላ ዩኒቨርሲቲ እና ስቶኮልም ዩኒቨርሲቲ መገኛቸው በዚችው በስዊድን ነው። ከፍተኛ ደረጃ ትምህርት በስዊድን ለስዊድንና የአውሮፓ ህብረት ተማሪዎች የሚሰጠው በነፃ ነው። ለዓለም አቀፍ ተማሪዎች ብዙ ዩኒቨርሲቲዎች ስኮላርሺፕ ይሰጣሉ። የስዊድን ዩኒቨርሲቲዎች በምርምር በፈጠራና በገሃዱ ዓለም ችግር አፈታት ላይ ያተኩራሉ። ይህም በዓለም ዙሪያ ከፍተኛ ክብር እንዲኖራቸው አድርጓቸዋል። የስዊድን የትምህርት ስርዓት በየጊዜው በማደግ ላይ ያለ ነው። የስዊድን አስደናቂ ተፈጥሮ ውበት ያላት ሀገር ነች። ከፍ ካሉ ተራሮች እስከ ሰላማዊ ደኖችና ማለቂያ የሌላቸው የባህር ዳርቻዎች ተፈጥሮ አጎና አጽፈታለች። ይህ ከብነ ካይሴ ይባላል። የስዊድን ረጅሙ ተራራ ሲሆን 2106 ሜትር ከፍታ ያለው። ከብነ ካይሴ የስዊድን ከፍተኛ ተራራ ነው። በላፕላንድ በሩቅ ሰሜን ውስጥ ይገኛል። በሰሜን ምስራቅ የሚገኘው ከፍተኛ የባህር ዳርቻ የዩኒስኮ የዓለም ቅርስ ቦታ ነው። ቦታው በአስደናቂ ገደሎችና ልዩ ልዩ ጂኦግራፊ አቀማመጥ ይታወቃል። በፍልፍ ጃሌት ብሔራዊ ፓርክ ከስዊድን ረጃጅም ፏፏቴዎች አንዱ የሆነውን ጁፔስካሯ ተርፋል ያገኛሉ ላይገኛሉ 93 ሜትሮችን ወደታች የሚፈስ ሲሆን ፓርኩ በዓለም ላይ ካሉ ጥንታዊ ዛፎች መካከል አንዱ የሆነው ትጂኮ ዛፍ መኖሪያ ነው። አንግሶ ብሔራዊ ፓርክ ከስዊድን ጥንታዊ መናፈሻዎች አንዱ ሲሆን፣ ፓርኩ ባህላዊ የእርሻ መሬቶችን፣ ጥንታዊ ዛፎችን እና ውብ አበባዎችን አቅፎ ይዟል። በአጭሩ የስዊድን መልክዓ ምድሮች በሐሳብ አፍዘው የሚያስቀሩ ውብና ማራኪ ቦታዎች ናቸው። ስዊድን ፈጠራና ክህሎት የሚያበራባት ሀገር ስትሆን በሙዚቃና በቴክኖሎጂ ዘርፍ ትልቅ አስተዋጽኦ አድርጋለች። ስዊድን በዓለም አቀፍ ደረጃ ታዋቂ በሆኑ የሙዚቃ ትዕይንት ዝነኛ ነች። ዓለም አቀፍ ዝናን ያስመዘገቡ አርቲስቶችንና ባንዶችን በማፍራት እውቅና ናፈርታለች። ስለ ሙዚቃ ኮከቦች ብቻ ሳይሆን የሙዚቃ ኢንዱስትሪውንም በቴክኖሎጂ ቀይራለች። ወደ ሙዚቃው ጅረት ስንመጣ ከስፖቲፋይ የበለጠ ታዋቂ የሆነ መድረክ የለም። እንደ ኤሮፕያን አቆጣጠር በ2006 በዳንኤል ኤክ እና ማርቲን ሎሬንት ዞን የተመሠረተው ስፖቲፋይ ታላቅ ለውጥን አስመዝግቧል። ይህም ሰዎች አልበሞችን ከመግዛት ይልቅ የሚወዷቸውን ኦዲዮዎች በቀጥታ በስልካቸው ወይም በኮምፒውተራቸው ላይ ማስተላለፍ እንዲችሉ ያስችላቸዋል። ስፖቲፋይ ዛሬ ላይ ከ ስድስት መቶ ሚሊዮን በላይ ተጠቃሚዎች ያሉት በዓለም ላይ በጣም ጥቅም ላይ ከሚውሉ መተግበሪያዎች ውስጥ አንዱ ሆኗል። ስዊድን በቴክኖሎጂ ዘርፍ እውነተኛ መሪ ነች። አኗኗራችንን የሚቀይሩ መሳሪያዎችን በመፍጠር ስዊድን በፈጠራና ክህሎት ግንባር ቀደም ሆና ቀጥላለች። ስዊድን ከፍተኛ ጥራት ባለው የኑሮ ደረጃዋ ትታወቃለች። ይሁን እንጂ እንደ ማንኛውም ሀገር ተግዳሮቶችም አሏት። አንዱና ትልቁ አሳሳቢ ጉዳይ የከፍተኛ ግብርና የኑሮ ውድነት ነው። እነዚህ ግብሮች ነፃ የጤና እንክብካቤና ትምህርትን የሚደግፉ ቢሆንም በግለሰብና በንግዶች ላይ ታላቅ ሸክም ሊሆኑ ይችላሉ። እንደ ስቶክሆልም ባሉ ከተሞች የመኖሪያ ቤት ማግኘት እጅጉን ውድ ነው። ተመጣጣኝ የመኖሪያ ቦታ ማግኘት አመታትን ይወስዳል። ከዚያም አስቸጋሪው የክረምት የአየር ሁኔታ አለ። በሰሜናዊ ክፍል በክረምት ወቅት ፀሐይ ለሳምንታት ይጠፋል። ይህም በሰዎች ስሜትና ጉልበት ላይ ተጽዕኖን ያሳድራል። ስደትና ውህደትም ቢሆኑ ውስብስብ ጉዳዮች ናቸው። ስዊድን ብዙ ስደተኞችን ተቀብላለች። ነገር ግን አንዳንዶች ሥራ ለማግኘትና ከስዊድን ማኅበረሰብ ጋር ለመላመድ እጅጉን ይቸገራሉ። ስዊድን ስኬታማ ፈጠራ ያላት ሀገር ሆና ቆይታለች። ነገር ግን እንደ ሌሎች ቦታዎች ሁሉ እነዚህን ተግዳሮቶች በተሻለ ሁኔታ በመፍታት ወደፊት መቀጠል አለባት የሚሉ የብዙዎች እይታ ነው። የዛሬውን የስዊድንን ጉብኝት ከሞላ ጎደል በዚሁ ጨረስን። በቀጣይ ፈልጉትን ሀገር ኮሜንት ላይ ያስቀምጡልን እያልን በዚሁ ተሰናበትን።